ኢትዮጵያም ሰላሟ ጸንቶ ሕዝቦቿም ወንድማማችነትና አብሮነታቸው ደምቆ እንድትቀጥል የሚያስችሏት የበርካታ ባህላዊ እሴቶች ባለቤት ናት። ለጠብ የሚጋብዙትን በእርጥብ ቄጤማ ቀዝቅዘው የሚያበርዱ፣ በቂም ቁርሾው ተነሳስተው በነብስ የሚፈላልጉትን በባህላዊ እሴት አስረው በፍቅር የሚያዋድዱ የበርካታ ማንነቶች ባለቤት ናት ሀገራችን ኢትዮጵያ። አፍኔ የተሰኘው ባህላዊ ዳኝነት ስርዓት የሲዳማ ህዝብ ከጥንት ጀምሮ የተጣላን ሲያስታረቅበት፣ በደሌን ስሙልኝ ብሎ ለቀረበ አቤቱታ አቅራቢ ደግሞ ጉዳዩን መርምሮና ሐላሌን ገልጦ በዳይ እንዲክስ ተበዳይ ደግሞ እንዲካስ የሚያደርግ ነው። ችግሩን በርቀ ሰላም ቋሽቶ ተመራርቆ የሚኖርበት ቱባ ሴት ነው ማለት ይቻላል። አንድ የሲዳማ ተወላጅ መገኑ ሀላሌት ካለ ትርጉሙ የፈጣሪ እውነት እንደማለ ሲሆን አንድም ትልቁን መሃል ላይ የማለ አንድም ደግሞ የእውነት ምንጭ ፈጣሪ መሆኑን እየገለጸ ነው። አሁን ባለንበት በዘመንኛው ዓለም የእውነት ትርጓሜ ብዙ ፍልስፍናውም ደግሞ ውስብስብ ነው። ይህ ዓለም አንዳንዴም እውነት አንጻራዊ ነው የሚል ፍልስፍናዊ ድምዳሜ ይሰጣል። ሰዎች ያመኑበት ሐሳብ ለእርሱ እውነት ነው። በአንጻሩ ደግሞ ይህ ሐሳብ በሌሎች ዘንድ ላይታመንበትና እውነት ላይሆን ይችላል። በአራቱም ጫፍ ላሉ ሲዳማዎች ግን እውነት ማለት ሐላሌ ብቻ ነው። ሐላሌ ከነሙሉ ክብሩ የሚነክስበት የአፍኒ ሥርዓት የሚካሄድበት የሸንጎ አደባባይ ደግሞ አፍኒ ሸንጎ ይባላል። አፍኒ የሲዳማ ሕዝብ ያዳበረው የሰላምና የአብሮነት እሴት የሚታይበት ባህላዊ የዳኝነት ሥርዓት ነው።

ቶን ነው። በመደበኛ ፍርድ ቤት እውነት የሚረጋገጠው በሶስት ምስክር በመሆኑ ውሸት ሊነገር ይችላል። እኛ ጋር ግን ማስመስከር የለም። ሁሉም እውነትን ብቻ ይናገራል። ውሸት ያወራ መዘዝ ስለሚመጣበት እውነትን ያወጣል። እንደ ሀገር እየተተገበሩ ካሉ የሪፎርም ስራዎች መካከል ባህላዊ የእርቅና የዳኝነት ስርዓቶችን ማጎልበት ተሞክሮችን በማስፋት ህብረተሰቡ በመደበኛ እንዲገለገልባቸው ማድረግ የሚጠቀስ ነው። የአፍኔ ባህላዊ የዳኝነት ስርዓትን ጠብቆ ያቆየውና ባለቤት የሆነው የሲዳማ ህዝብ በስፋትና በላቀ ደረጃ መጠቀም እንዲችል የሲዳማ ክልል መንግሥት ሥርዓቱን በሕግ ማዕቀፍ እንዲደገፍ ከማድረግ ጨምሮ የተለያዩ ተጨባጭ ተግባራትን እያከናወነ ይገኛል። የክልሉ ምክር ቤት የአፊን ሶንጎ ማቋቋሚ አዋጅ ቁጥር 42 ሕዝባር 2016ን በማጽደቅ ባህላዊ የዳኝነት ስርዓት ሕጋዊ ሰውነት ኖሮት ሕዝቡ መገልገል እንዲችል መሠረት ጥሏል። ይህንን አዋጅ መሠረት በማድረግ የሚመለከታቸው የክልል አካላት ከፌዴራል አካላት ጋር በመሆን የቅድመ ዝግጅትና የአደረጃጀት ስራዎች ሲያከናውኑ ቆይተዋል። በዚህም መሰረት የአፊን ሶንጎ ማቋቋሚያና እውቅና መስጫ መርሃ ግብር ባለፈው የካትት ወር በተለያዩ ወረዳዎች የተካሄደ ሲሆን ባህላዊ የዳኝነት ስርዓቱም በሁሉም ወረዳዎችና ቀበሌዎች በመደበኛነት አገልግሎት እንዲሰጥ ይፋዊ የማስጀመሪያ መርሃ ግብርም ተካሂዷል። በስራማ ክልል የፍትህ ስርዓትን ትራንስፎርም ለማድረግ መሰረታዊ ለውጥ ለማምጣት በርካታ ስራዎች እየተሰሩ ይገኛሉ። ባለሙያ የማጥራት ስራ፣ የተለያዩ ስራ ቴክኖሎጂ ፍትህ ስርዓቱን የማገዝ ስራዎች በመስራታችን አሁን የፍትህ ስርዓት ለውጥና በውጤታማነትና በቅልጥፍና ረገድ ከፍተኛ ውጤት እየተመዘገበ ይገኛል። ከነዚህ የለውጥ ስራዎች ውስጥ አንዱ የሆነውን የመሰረተ ማህበረሰብ ፍትህ በፍት ስርዓቱ አጋዥ እንዲሆን የመደገፉ ስራ እውቅና የመስጠቱ ስራ በዛሬው ቀን በፓለት ፕሮግራም እዚሁ አስጀምረናል። በዛሬው ሁለት የምናስጀምረው ፓይለት ፕሮግራም የለውጥ ፕሮግራም አንዱ ሲሆን በተለይም በክልላችን በስዳማ ክልል ልዩ ትኩረት የሚሰጠው ፕሮግራም ነው። ይህ ፕሮግራም የአፍኒ ስርዓት እውቅና መስጠት በአንድ በኩል ባህልንና እሴቶቻችንን ማስጠበቅ ለትውልድ ማስተላለፍ ሲሆን በሌላ በኩል መደበኛ በፍትህ ስርዓት ውስጥ ያሉ ችግሮችን ለመፍታት የተደራሽነትና የእርካታ ችግሮችን ለመፍታት ከፍተኛ ሚና ይጫወታል ብለን እናምናለን። በሀገራችን በሁሉም አካባቢ ለማለት በሚያስደፍር ሁኔታ የግጭት አፈታት ስርዓት ያለ ሲሆን በዚህ መልኩ በተመሳሳይ መልኩ የአፊን ስርዓት ለዘመናት ለትውልድ ያቆዩት እድሜ አያቶቻችንና የሀገር ሽማግሌዎች እውቅናና ምስጋና ሊሰጣቸው ይገባል። ይህ ስራ ሊደገፍና ተመዝግቦ ሊያዝ የሚገባ ስራ ነው ብዬ ለመግለጽ ይወዳለሁ። የፍትህ ሚኒስቴር ላለፈው አንድ ዓመት ተኩል ተግባራዊ እያደረገ በቆየው የሶስት ዓመት ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታ ውስጥ በህብረተሰቡ ዘንድ ላሉ ባህላዊ የፍትህ ስርዓቶችን ትኩረት ሰጥቷል። የተለያዩ በፍትህ እና በህግ አገልግሎት ላይ የተለያዩ ማሻሻያዎች ሲደረጉ ቆይቷል። እነዚህ የህግ ማሻሻያዎች የአሰራሮች አደረጃጀቶች ያመጧቸው የራሳቸው የሆነ አዎንታዊ የሆኑ ለውጦች እንዳሉ እንገነዘባለን። ይሁን እንጂ ከህብረተሰባችን የፍትህ ጥያቄ፣ የፍትህ አቅርቦት፣ የህግ አገልግሎት አንጻር ብዙ የሚቀረን ስራዎች እንዳሉ በመገንዘብ ይሄንንም ለመፍታት ተገቢውን ጥናት በማስጠናት የህብረተሰቡን በፍትህ ላይ ያለውን ምሬት፣ ቅሬታ እና ሮሮ ለመቀለስና በፍትህ ስርዓቱ ላይ ያለውን አሜኔታ ከፍ ለማድረግ በፌዴራል ደረጃ እና በክልል ደረጃ ተግባራዊ የሚሆን የሶስት ዓመት የፍትህ ትራንስፎርሜሽን ፍኖተ ካርታ ተዘጋጅቶ መተግበር ከተጀመረ እንሆ አንድ ዓመት ተኩል አልፏል። በዚህ ሂደት ውስጥ የሲዳማ ክልልም ይሄንን ፍኖተ ካርታ ከክልሉ ተጨባጭ ሁኔታ ጋር በማጣጣም አስፈላጊውን አደረጃጀት በክልሉ በምክር ቤት በክልሉ ስራ አስከፍተኛ ስራ አስፈጻሚ በሚመራ አካል በማደራጀት እቅዶችን በማቀድ በዚህ በሶስት አመቱ ሀገራዊ ፍኖተ ካርታ ውስጥ የተካተቱት አስሩንም አምዶች ለመፈጸም የተለያዩ ስራዎችን እየሰራ ይገኛል። ከእነዚህ አስሩ አምዶች ውስጥ ዋነኛው የመሰረተ ፍትህ በሀገራችን ማስፋት የሚለው ይገኝበታል። ዛሬ በይፋ የምናስተዋውቀውና እውቅና የምንሰጠው የአፊን ሶንጎ የሲዳማ ክልል ለዘመናት ለዘመናት ያበለጸገው ጠብቆት የኖረና ሲጠቀምበት የኖረ ሰላሙን ለማስጠበቅ ግጭቶቹን ለመፍታት ለአለመግባባቶቹን መፍትሄ ለመስጠት ሲጠቀምበት የነበረና የተከበረ ማህበረሰቡም በሰፊው የሚጠቀምበትን ስርዓት ነገር ግን ለረጅም ጊዜ ተገቢውን የህግና የአሰራርና የስርዓት የአደረጃጀት እውቅና ሳይሰጠው የቆየውን በዚህ በክልሉ የሶስት ዓመት የፍኖተ ካርታ መሰረት ዛሬ በህግ አዋጅ ወጥቶ ደንብ ወጥቶ ማዕከላቱ ተቋቁመው እነሆ ዛሬ የመጀመሪያውን ማሳያ የሚሆነውን ማዕከል ለመክፈት እዚህ በግ ተናል። ባህላዊ የዳኝነት ስርዓት ከዘመናዊው የፍትህ ስርዓት የሚለይበት የራሱ ባህሪያት ያሉ ሲሆን ሲዳማዎች ታላቅ ከበሬታን የሚሰጡትና የፍቅር ሸማቸውን የሚቋጩበት ድንቅ መገለጫቸው ነው። ዘመነኛው የፍርድ ችሎት ምስክሮችን ቆጥሮ ማስረጃዎችን አጣርቶ ፍርድ ይሰጣል። በዚህ የፍርድ ሂደት ውስጥ በምስክር በማስረጃ ይረታ ይፈረድለታል የተረታ ደግሞ በተቃራኒው ይፈረድበታል። በመደበኛ ፍርድ ቤቶች በምኬድበት ጊዜ ላንዱ ተወስኖ አንደኛው ይግባኝ እየጠየቀ የሚመላለስበት ስርዓቶች አሉ፣ ወይም አንደኛው ወገን ረክቶ የሚሄድበት። እዚጋ ግን ሁለቱ ወገን ረክቶ የሚሄዱበት እርቀ ሰላም የሚደረግበት ቂም፣ ለቀጣይ በአንዱ ጉዳይ ዛሬ ውሳኔ ሲወስኑ አስታርቆ ነው የሚወስኑት። ስለዚህ ቂም ቋጥሮ አይሄዱም። ሌላ ሁለተኛው ፋይል አይፈጠርም ማለት ነው። አንደኛ ያንን ይቀርፋል። ሌላኛው ደግሞ ማህበረሰቡ ከቂዮ ከአካባቢው ከመንደሩ ሳይፈናቀል ምልልስ ሳይኖር በቀጠሮች በመዛግብቶች ብዛት ምልልስ ሳይኖር ጉዳዮቹ ይፈታል። ኢትዮጵያ ሰላሙ እንዲጸናና አብሮነትና ወንድማማችነት ደምቆ እንድትቀጥል የሲዳማ የአፊኒን ጨምሮ በየአካባቢው ያሉ ሌሎች አገር በቀል የእርቅና የሰላም እሴቶች በእጅጉ እንደሚያስፈልጓት አሌም የማይባል ነው። ሆኖም እንደ ሀገር ቀደም ባሉት ጊዜያት ለባህላዊ እሴቶችና ለሀገር በቀል እውቀቶች ትኩረት ተነፍጎት በመቆየቱ የመደብዘዝ እጣፋንታ ገጥሟቸው ነበርም አሁን መንግሥት ለባህል እሴቶች በሰጠው ትኩረት ለአፊን ዘመን የሰመረለት ይመስላል። በክልሉ ባሉ 656ን ቀበሌያት የአፊን ሶንጎች ይሰይማሉ ሐላሌም በእነዚህ ሶንጎች ላይ ነክሳል ቲኒ ካኒ ጮራ አኑ አብሩ ዳግዮቴ ቀራ ትርታ ዳግኖ ምቲ ትርታ ዳግኖቴ ለወገሽ ሻካ ሊቲኖቴ ተነ ነባር ያፍኒ ሶንጎች ባሉባቸው ቀበለያት ሶንጎቹ በላቀ ደረጃ ህዝቡም እንዲገለገልባቸው እውቅና የሚሰጣቸው ሲሆን በሌሉባቸው ቀበሌያት ደግሞ በአዲስ መልክ ይቋቋማሉ። በወረዳና ከከተማ አስተዳደር መዋቅሮችም የወረዳ አፍኒ ሶንጎ የሚቋቋም ሲሆን ይህም ከቀበሌ የአፍኒ ሶንጎ በይግባኝ የሚመጡ ጉዳዮችን ተመልክቶ ውሳኔ ይሰጣል። በክልል ደረጃ ደግሞ ሞቴቴ ሶንጎ ወይም ባህላዊ የዳኝን ከፍተኛውን እርከን የሚይዙ ሞቴዎች የሚመሩት ሸንጎ ይደራጃል። ይህ ሸንጎ እንደ ቁንጮነቱ የሚመለከታቸው ጉዳዮችም ከፍ ያሉ ናቸው። ለአብነት የወሰን ግጭቶች እንዲሁም የአለባበስ፣ የለቅሶ፣ የሰርግና የጥሎሽ ስርዓቶች ላይም ውሳኔ ማስተላለፍ ስልጣን የሚኖረው ሲሆን በዚህ ውስጥ የመደበኛን ፍርድ ቤቶች ሚና የሸንጎች የመጨረሻ ውሳኔ ተፈጻሚነት መከታተልና ማስገደድም ይሆናል። አፊንን በዚህ ልክ ማላቅ ባህላዊ ሴትን አስጠብቆ ከማስቀጠል የተሻገረ ትሩፋት አለው። ፍትህን ፍለጋ ከማሳው ተነጥሎ ወደ ወረዳ ማዕከላትና ከተማ አስተዳደር ፍርድ ቤቶች ለሚሄድ አርሶ አደር ትልቅ እፎይታም ነው። በአጭር ጊዜ ውስጥ ከቀዩ ባለ ሸንጎ ተዳኝቶ ሰላም አውርዶ ወደ ቤቱ ይመለሳል። ልማቱንም ያቀላጥፋል። ይህም አርሶ አደሩ ወደ መደበኛ ፍርድ ቤት በመመላለስ ያጠፋ የነበረውን ጊዜ ገንዘብና ትኩረቱን ማሳው ላይ ብቻ እንዲያደርግ ያስችሏል። ለመደበኛ ፍርድ ቤቶችም ቢሆን ያለባቸውን የሥራ ጫና በማቅለል ቀልጣፋና የላቀ አገልግሎት እንዲሰጡ ምቹ መደላደል ነው የሚፈጥረው። ሰናይ ጊዜ